ጎጃምን ጥያቄ ለመመለስ አርሲ ላይ መታ የሆነ ነገር መስራት የለብህም። ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አድለዋል። የአርሲ ዞን ሀገረ ስብከት ትላንትና ሶስት ሰዎች ተገድለዋል ብሏል። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በአዲስ መረጃና ወቅታዊ ጉዳዮች ወደ እናንተ ውድ ተመልካቾች መጥቻለሁኝ። ቅድሚያ የተመለከታችኋቸው ጉዳዮች የበጋሻው ደሳለኝ በቤተ ክርስቲያናችን ላይ የፈጸመው አሁንም ድፍረት የተሞላበት ስላቅ፣ በአርሲ እያለቁና እየተገደሉ ያሉት ኦርቶዶክሳውያን የጎጃሞች ጥያቄ ነው በማለት እጅግ በጣም ከባድ የሆነ ድፍረት የተሞላበት ቃል ተናግሯል። ከዚህ ጋር ተያይዞ ብፁህ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ከተማ ሀገረ ስብከት ጉባኤ ላይ እርስ በርሳቸው ሲሞጋገሱ ሲካካቡ፣ በአርሲ ኦርቶዶክሳውያን እያለቁ እነርሱ ግን እርስ በርሳቸው አሁንም በመሞጋገስ ላይ ይገኛሉ። ከዚህ ጋር ተያይዞ አሁንም በአርሲ ያሉ ኦርቶዶክሳውያን ክርስቲያኖች ጥቃትና ማሳደድ፣ ግድያ እየተፈጸመባቸው እንደሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። ከዚህ ጋር ተያይዞ ደግሞ በአሜሪካ የሚገኘው የትውልድ ኢትዮጵያዊ ተመራጭ ይህንን የአርሲ ኦርቶዶክሳውያንን ጥቃትና ግድያን በተመለከተ ለፕሬዚዳንት ዶናልድ ትራምፕ መልእክትና ደብዳቤ እንዳስገባ ሰምተናል። እነዚህና ሌሎች መረጃዎችን ለእናንተ ለውድ ተመልካቾች ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ የመጋብዛችሁ ሙሉጌታ ስዩም ነኝ። ከትናንት ማታ ጀምሮ በጋሻው ደሳለኝ የተባለው የፕሮቴስታንት ፓስተር አሁንም በኦርቶዶክሳውያንና በቤተ ክርስቲያናችን ላይ እጅግ በጣም ድፍረት የተሞላበትን ስላቅና ስድብን እየተናገረ ይገኛል። እንግዲህ ውሻ በቀደደው ጅብ ይገባል እንደሚባለው እንደ አበው ተረት የቤተ ክርስቲያናችን አባቶች ሲኖዶስ፣ ጠቅላይ ቤተ ክህነት በአርሲ እየተገደሉና እየተጨፈጨፉ የሚገኙ ኦርቶዶክሳውያን ክርስቲያኖችን በተመለከተ በዝምታና በቸልታ መመልከቱና እስካሁን ድረስ ምንም አይነት መንፈሳዊ ጥሪ ናት ትግል አለማድረጉ ከቤተ ክርስቲያናችን አገልግሎት በተቃራኒ የነበሩትና ያሉት ሰዎች በዚህ ጉዳይ ላይ የተሳለቁ፣ የተዘባበቱ ይገኛል። ይህ የኦርቶዶክሳውያን ጥቃትና ግድያን በእምነታቸው በሃይማኖታቸው ኦርቶዶክሳዊ ክርስቲያን በመሆናቸው ብቻ ተለይተው ጥቃት እንደተፈጸመባቸው ከአካባቢው የሚወጡ ሰዎችና መረጃዎች ይህንን ጉዳይ እየገለጡም እያጋለጡ ይገኛሉ። በቅርቡ የኢትዮጵያ የሃይማኖት ተቋማት ጉባኤ የሰጠው መግለጫ እጅግ በጣም አሳፋሪ በሰማዕታቱ ላይ ያሾፈና ያላገጠ መግለጫን ሰጥተዋል። እኒህ ነገሮች አሁንም እየተደራረቡ እየተደራረቡ መጥተው እንግዲህ ፓስተር በጋሻው ደሳለኝ ከሰሞኑ በለቀቀው አንድ ቪዲዮ ይህ ሁሉ የኦርቶዶክሳውያን ጥቃትና ግድያ የአብያተ ክርስቲያናት መቃጠል የመጣው ከምንም ነገር አይደለም። ሻሸምኔ ላይ ሲዲዎቻችን ካሴቶቻችንና መጽሐፍቶቻችን ተቃጥለው ነበር፣ እናንተና አባቶቻችሁ ለሰራችሁት ስራ ይህን ዋጋ ተቀብላችኋል በማለት እጅግ በጣም አሳፋሪ የሆነ ከሃይማኖት መሪ ቀርቶ አይደለም ከአንድ ሰብዓዊ ሰው እንኳን የማይጠበቅ ንግግር ተናግሮ ነበር። ለጊዜው አልተሳካም። ለምንድን ነው ያልተሳካም? እውነት የላችሁም። እውነት ያለ ያዙት ሰው ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ እውነት ነው የሚያሸንፈው፣ እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ በእውነት ክሰሱ፣ ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መተ የሆነ ነገር መስራት የለብህ። ይሄ ትክክል አይደለም ማለት ነው። ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል። እንግዲህ እነዚህ ነገሮች አሁንም ይቀራሉ። በቻሉት ነገር በአፍ በመጽሐፍ በሰይፍ በቤተ ክርስቲያናችን ላይ ሁሉ ተነስተው ዘመቻ የከፈቱበት ሰዓት ላይ ነው የምንመለከተው። ለዚህ ሁሉ ክፍተት፣ ለዚህ ሁሉ ጥቃት፣ ለዚህ ሁሉ ችግር ተጠያቂ ማንንም አናረግም። አንደኛ ኦርቶዶክሳውያን ክርስቲያኖች ሁላችን በዝምታና በችልታ ጉዳዩን በመመልከታችን እንዲህ ያለውን መከራና ፈተና እየተቀበልን እንገኛለን። ይመሩናል፣ ይጠብቁናል፣ ያልናቸው አባቶቻችን እረኞቻችን፣ እነሱን በችልታና በዝምታ ተቀምጠው ጉዳዩን እኛ እየተመለከቱ መገኘታቸው ለውጭ ለባዕዳን ለጠላቶቻችን አሳልፈው እየሰጡን በመሆኑ እንዲህ ያሉ ነገሮችን በአፋቸው ክፉ ሲናገሩ በጽሑፋቸውም ክፉ ሲጽፉ በሰይፋቸው ደግሞ የቻሉትን ያክል ኦርቶዶክሳውያን ላይ ጥቃት ሲፈጸም መመልከታችን የማንም ችግር ሳይሆን ወደ ውጭ የምንገፋው ሳይሆን ከውስጣችን ያዩትን ነገር ነው። የውጭ ጠላት ቀዶ እየገባ ያለው ማለት ነው። እንግዲህ ከዚህ ጋር ተያይዞ የሸገር አህጉረ ስብከት ሊቀ ጳጳስና የጠቅላይ ቤተክነት ዋና ስራ አስኪያጅ የሆኑት አወዛጋቢው አነጋጋሪው ብፁ አቡነ ሳዊሮስ በዚህ በሸገር አህጉረ ስብከት ጠቅላላ መንፈሳዊ ጉባኤ ላይ እንግዲህ ሊቃነ ጳጳሳትን ጋብዘው ጉባኤያቸውን አካሄደው ነበረ። አቡነ ሳዊሮስ ይህልክ የሚመስል ነገር ነው። እንግዲህ በዚህ መንፈሳዊ ጉባኤያቸው ላይ ተነስተው የተናገሩትና ድምጻቸውን ያሰሙት ከዚህ ጉባኤ ላይ ቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ዲዮስቆሮስ ተገኝተው ነበር። እንግዲህ ብፁዕ አቡነ ዲዮስቆሮስና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ በቤተ ክርስቲያን አገልግሎት ላይ እንደተመደቡ እንግዲህ የምናውቀው ጉዳይ ነው። አሁን እሳቸው የሚናገሩት እኔና እሳቸውን ለማለያየት እንዴት አይጣሉም ተብሎ ብዙ ነገር እየተነገረ ብዙ ነገር እየተወራ ይገኛል። እኔና እሳቸውን ለማለያየትና ለማጣላት እንዲህ ያሉ ቃላቶችም እየተነዙ ይገኛሉ። እኔና ብፁዕ አቡነ ዲዮስቆሮስ የሚለየን ነገር ቢኖር ሞት ነው ብለው ተናግረዋል። እኛ የማንንም መለያየት አንፈልግም። ኦርቶዶክሳዊ ሆኖ የቤተ ክርስቲያን ፍቅርና ክብር የገባው ክርስቲያን ብፁዕ አቡነ እገሌና ብፁዕ አቡነ እገሌ ለምን አይጣሉም፣ ለምን እንዲህ አይነት ልዩነት አይኖራቸውም ብሎ ማንም እንዲህ ያለ የክፉ መንፈስ ሀሳብን የሚያነሳ ሰው የለም። እኛ ግን አንለያይ። በምንም አይነት ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን፣ እንጂ አንድ ነው። እንዲህ ያለውን ምላሽ ከመስጠት እነሱ ለምን በጎ ሰው አይሆንም ሰው እንዲጣሉ ይፈልጋል ብሎ ከማውራትና ከማሰብ እነሱ በርቀት ላሉት ኦርቶዶክሳውያን ክርስቲያኖች ለምን አባት አይሆኑ? እነሱ እኮ ናቸው እኮ ቤተክርስቲያናችንን ማቅ ያስለብሱ በኦርቶዶክሳውያን ላይ ጥይት ያስተኮሱ ቤተክርስቲያናችንን ከፍለው ሁለት ሲኖዶስ ብሎ በዘርና በብሔር የተደራጀ መዋቅር የፈጠሩት እኮ እሳቸው እኮ ናቸው። ይህን ሁሉ እኮ ነው ቤተክርስቲያን ተሸክማ አሁን ደግሞ ለዚህ ክብርና አገልግሎት ስታበቃቸውና ስታስቀምጣቸው፣ እንግዲህ አርሲ ላይም ሌሎች ቦታ ላይም እንደዚህ አይነት የቤተክርስቲያን መከራና ስደት ሲመጣ ድምፅ እንደመሆን እንደ መከላከል ለቤተ ክርስቲያናችን ልጆች ማጽናኛ ቃለ ከመላክ ይልቅ እንግዲህ በሳቸውና በብፁ አቡነ ዲዮስቆሮስ ጉዳይ በሚነሱ ጉዳዮች የግል መካካብ፣ የግል መሞጋገስ በዚህ መድረክ ላይ መነሳቱ ነው። ቤተ ክርስቲያናችን ችግሯና አባቶቻችን የሚያረጉትና የሚናገሩት ነገር ያለበት ነገር እጅግ በጣም የተራራቀ መሆኑ በጣም እንድንተዛዘብ አድርጎናል። ከዚህ ጋር ተያይዞ በአርሲ አሁንም ጥቃትና ግድያው እንደተፈጸመ እየሰማን እንገኛለን። እነዚህ ኦርቶዶክሳውያን ክርስቲያኖች በሃይማኖት ተቋማት ጉባኤ ሽፋንና ከለላ እንዳልተሰጣቸውም ጭራሽ የወጣው መግለጫ ኦርቶዶክሳውያን ላይ ጥቃቱ እንዲከፈት አሁንም ኦርቶዶክሳውያን እንዳልተነኩ ሁሉም ችግሩ ተጋፋጭ እንደሆነ አድርገው ያቀረቡበት መግለጫ አሁንም ጉዳዩና ችግሩ እንዲቀጥል ከማድረጉም ባለፈ እስካሁን ድረስ ይህ ጉዳይ ተባብሶ እንደቀጠለ የሚወጡ መረጃዎች ይገልጣሉ ማለት ነው። የአርሲዞን ሀገረ ስብከት ትላንትና ሶስት ሰዎች ተገድለዋል ብሏል። ተደጋጋሚ ግድያ እንደሚፈጸም በሚነገርበት ኦሮሚያ ክልል አርሲዞን ህዳር አንድ ቀን ትላንት በግብርና ስራ በተሰማሩበት ዲያቆኑን ጨምሮ ምእመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲዞን ሀገረ ስብከት ገልጿል። አንድ የሀገረ ስብከቱ አመራር በሰጡት ቃልም ዛሬም በትክክል ሶስት ሰዎች በእርግጠኝነት ተገድለዋል ብሏል። ግድያው የተፈጸመው በዞኑ አሰከ ወረዳ ነው። ሟቾቹ አንደኛ ዲያቆን እዮ ብጅጉ፣ ሁለተኛው ጥላውን ቦጌ ደመቀ፣ ሶስተኛዋ የ11 ዓመት ልጅ የሆነችው ጻድቃኔ ሰራዊት የተባለች ታዳጊ መሆናቸውን በዝርዝር አስረድቷል። ሰዎቹ የተገደሉትም ከጠዋቱ ሁለት ሰዓት ተኩል እንደሆነ ግድያ የተፈጸመበት ቦታም ጠለታ ገብርኤል እንደሚባል እኚሁ አካል ገልጸዋል። አዲሱ የአሰኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 አጋማሽ ጀምሮ በዚህ ዞን የተፈጸመውን ግድያ ለማጣራት ላኩት ያለውን ልኡካን ቡድን ያጠናከረውን የመጀመሪያ ዙር ሪፖርት በዚህም ልኡካኑ በአራት ወረዳዎች አሰባሰብኩት ባለው ሪፖርት ግድያ መፈጸሙን ገልጿል። ባርሲ ዞን ምዕመናን ላይ የተፈጸመውን አሰቃቂ ግድያ የፈጸሙት በኦሮሚያና አማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል ኮሚቴው። በዚህ መሰረት በትላንትና ሁለት ሶስት ሰዎች መገደላቸውን ሀገረ ስብከቱ አስታውቋል። የአርሲ ኦርቶዶክሳውያን ክርስቲያኖች መከራ ስደትና ግድያ አሁንም ለዓለም አቀፉ ማህበረሰብ የማጋለጥ ስራ እንደቀጠለ ይገኛል። ከነዚህ መካከል በአሜሪካ በኮሎራዶ ግዛት የመጀመሪያው ትውልድ ኢትዮጵያዊ የሪፐብሊካን ተመራጭ አቶ አምሳሉ ጸጋይ ካሳው የአርሲውን የኦርቶዶክሳውያን ግድያን ለፕሬዝዳንት ዶናልድ ትራምፕ የግል አማካሪ ችግሩን በመግለጥና በማጋለጥ ጥያቄያቸውን በሀሳባቸውን በደብዳቤም እንዳቀረቡ እየሰማን ያለ ነው። ትውልድ ኢትዮጵያዊ አሜሪካዊው አምሳሉ የአርሲውን ሃይማኖትና ማንነት ተኮር ጥቃትን ያስረዱት አሜሪካዊ ፕሬዝዳንት ዶናልድ ትራምፕ የግል አማካሪ ለሆኑት ክርስቲያን ሰሪኖ እንደሆነ ነው መረጃዎች የሚጠቅሉ የሚገልጡት። ሪፐብሊካኑ በኮሎራዶ ግዛት የከተማ ምክር ቤት ምርጫ ተመራጭ ስለ አርሲ ግድያ በተመለከተ መረጃ እንደደረሳቸው አስታውቀዋል። ተመራጩ በጉዳዩ ላይ ባወጡት መግለጫ ሰሞኑን በርካታ ዜጎች የተገደሉበትን የአርሲውን የክርስትና እምነትን እና ዘርን ተኮር ግድያ ላይ የደረሰውን ሰቆቅ አውግዘዋል። ግድያው እንዲጣራና ችግሩን የፈጠሩት አካላት እንዲጠየቁ በደብዳቤ እና በስልክ መረጃ ቀርቦልኛል ብለዋል። እንግዲህ የፕሬዚዳንት ዶናልድ ትራምፕ አማካሪ የቀረበላቸውን መረጃና ጥያቄ መሰረት አድርገው ለፕሬዚዳንት ዶናልድ ትራምፕ የግል አማካሪም ለሆኑት ክርስቲያን ሰሪኖ ጋር በቀጥታ መገናኘታቸውን ገልጸዋል። አቶ አምሳሉ ያቀረቡትን ለአማካሪው ያቀረቡት አቤቱታ የዶናልድ ትራምፕ አስተዳደር በኦሮሚያ ክልል ለሚፈጸመው የሃይማኖትና ብሔር ተኮር ጥቃት ትኩረት እንዲሰጥ የሚል ማሳሰቢያ እንዳለበት ነው። እየሰማን ያለ ነው። ከዚሁ ጋር ተያይዞ በኔዘርላንድ ሀገር ያለ እንደዚሁ አንድ የፖለቲካ ፓርቲ አባልና የፓርላማ ተመራጭ ይህንን ጉዳይ በማንሳት በኢትዮጵያ ኦሮሚያ ክልል አርሲ ውስጥ ኦርቶዶክሳውያን ክርስቲያኖች ጥቃትና ግድያ እንደተፈጸመባቸውና ጉዳዩም አሁን ድረስ እንዳልተረጋጋ እንደቀጠለ ይህንን ለኔዘርላንድ መንግስት ጥያቄ እንዳቀረበ ሰምተናል። እንግዲህ አሁን እንደዚህ ያሉ ጉዳዮችን ወደ ውጪና ወደ ዓለም አቀፉ ማህበረሰብ ድምፃችንን ጥሪያችንን ካላቀረብን በስተቀር የኢትዮጵያ መንግስት መገናኛ ብዙኃን ላልዘገቡልንም የአየር ሽፋን አልተሰጠንም ማለት እሱ የትም አይደርስንም ጥቅምም የለውም። የቤተ ክርስቲያን አባቶችና ቅዱስ ሲኖዶስ ለምንድን ነው ዝም የሚሉት፣ ለምንድን ነው የማይጮሁት ብለን ብንናገር አይተናል። አሁንም ችግሮች እየቀጠሉ እየተሻገሩ የመጡበት ሁኔታ ስላለ ጉዳዩን ውጫዊ በማድረግ ዓለም አቀፉ ማህበረሰብ ሰምቶ ጉዳዩን አድምጦ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ላይ እንደሰጡት ውሳኔ በኢትዮጵያ መንግስት ላይ እንዲህ ያለ ጫናና ማስጠንቀቂያ እንዲሰጡ ጉዳዩን ማጋለጥ ለዓለም አቀፉ ማህበረሰብ አየር ላይ ማዋል እንደሚገባን አሁን ያየናቸው ነገሮች አሉ በተለይ በውጭ በተለይ በውጭ የሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን ዲያስፖራዎች ያሉበት ሀገር ያሉበት ስፍራ ከሀገራችን ከኢትዮጵያ ነባራዊ ሁኔታ እጅግ የተሻለ በመሆኑም ለኦርቶዶክሳውያን በተለይ ለአርሲ ክርስቲያኖች ድምፅ በመሆን አደባባይ በመውጣት ጥያቄያቸውን ላሉበት ሀገር መንግስት በማቅረብ የኢትዮጵያ መንግስት ጉዳዩን እንዲያስቆም በመንግስት ላይ ደግሞ ጫና እንዲፈጠር ጥያቄ እንዲያቀርቡ ኢትዮጵያውያን ክርስቲያኖች ጥያቄ እናቀርባለን። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ለዛሬ ያቀረብኩላችሁ ወቅታዊ መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።